ሰላም ሰላም ወደ አድማጮቻችን አርሰናልን ለኔም የሚመለከቱ አዳዲስ የዝውውር መረጃዎችን ይዤ ተመልሼ እየመጣቻለሁ። ባለፉት ሀያ አራት ሰዓት አርሰናልን ለኔም የሚመለከቱ አዳዲስ መረጃዎች ወጥተዋል። እነዛን በቀጥታ ማቀርብላችሁ ይሆናል። የመጀመሪያው መረጃችን የሚሆነው እንግዲህ ኢታን ንዋነሪን የሚመለከት ነው። በዩሮ ከ21 አመት በታች ቡድን ውስጥ እንግዲህ እንግሊዝ ትናንት ምሽት ላይ ጀርመንን 3 ለ2 ማሸነፍ ይችላለች እና አሸናፊ መሆን ችሏል። ሊከርነስ ላይ ከዚህ በፊት በጊዜያዊነት የዋናው ብሔራዊ ቡድን አሰልጣኝ የነበሩት አሁን ከዋናው ቡድን ወደ 21 አመት በታች ብሔራዊ ቡድን ሂደው ይህንን ዋንጫ በድጋሚ ማሳካት ችለዋል። ይህ ጥሩ ድል ነው፣ ለኢተን ኑዋነሪ ከአርሰናል ውጭ ራሱን ከሌሎች ተጫዋቾች ጋር እንዲያፎካክር የሚያደርገው ነው። መድፈኞቹ የሚቀጥለው ሳምንት ትልቅ ድልን የሚያመጣ ነው የሚሆነው። እንግዲህ ጁላይ ወር ይጀምራል፣ ርማዎቻቸውን በጠቅላላ የሚያስተዋውቁ ይሆናሉ። የማርቲን ዙቢመንዲ ዝውውር ቅድሚያ የሚሰጠው ይሆናል። ከዛ ኬፓ፣ ከዛ ኖርጋርድ እያሉ የሚተዋውቁ ይሆናል። ሶስቱንም ዝውውሮች በሚቀጥለው ሳምንት የሚያስተዋውቁ ይሆናል። እንግዲህ አርሰናል ዝውውር ሐምሌ ወር ላይ የሚጀምር ይሆናል። ይህ እንግዲህ በአዲስ የውድድር ካላንደር መሰረት ማለት ነው እንግዲህ በእግር ኳስ እስከ ጁን ድረስ ያለው በዚህኛው ያለፈው የውድድር ዓመት እየተባለ ይጠራል። ከጁላይ በኋላ ከጁላይ እስከሚቀጥለው ጁን ያለው ደግሞ እንዳንድ የውድድር ዓመት የሚቆጠር ይሆናል። ሰላም ሰላም፣ ውደድማቻችን ያያ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከኢትዮጵያ ውጭ ካላችሁ ደግሞ ውደድማቻችን ያያ ስፖርት ቤተሰብና አባል ሊሆኑ ጆይን ማድረጋችሁን አትርሱ። እንግዲህ የአርሰናል የአጥቂ ጉዳይ አሁንም አሳሳቢ እንደሆነ እንደቀጠለ ነው። በሚቀጥሉት ሁለት ሳምንታቶች ውስጥ መዳረሻውን እንግዲህ አንዱን ተጫዋች እንደሚያደርጉ ይጠበቃል። ዛሬ ቪክቶሪዮ ኮሬስን በሚመለከት የተለያዩ መረጃዎች ወጥቷል። እንግዲህ በቪክቶሪዮ ኮሬስ ጉዳይ ላይ ሁሌም ስማቸው የሚነሳው የስፖርቲንግ ሊዝበኑ ኃላፊ ናቸው። የስፖርቲንግ ሊዝበኑ ፕሬዝዳንት ማለት ነው፣ በርገስ ይህ ሰውዬ ሁሌም እየወጣ አስተያየቶችን ይሰጣል። ከዚህ በፊት ባለፈው ስፖርቲንግ ሊዝበን ጋር መጥፎ ግንኙነት እንዲኖረው ራሱ የሚያስመስል ሁኔታ ነው። እንግዲህ ቪክቶሪ ኮሬስ በኢንስታግራም ፔጁ የስፖርቲንግ ሊዝበን ሉ እንዲያጠፋ ያደረገው ታቻምና ይህንን ተጫዋች ለመልቀቅ ይፈልግ ነበር። ነገር ግን ኮንትራት ማፍረሻው ሳይከፈል የመልቀቅ እድልም ነበሩት ያንን ሳይሆን ቀረና አንድ ዓመት በመቆየት ኮንትራቱን የውል ማፍረሻ ስምምነት እንዲደርሱ በቃል ደረጃ ተስማምተው ነበር። አሁን የቪክቶሪ ኮሬስ ሙሉ በሙሉ ቤተሰቦቹና ኤጀንቱ የሚናገሩት እኛ በቃል ደረጃ ብቻ ሳይሆን የተጻፈ ዶክሜንት አለን፣ ተጫዋች የሚለቅበት ዋጋ ይታወቃል የሚል ነው። ፓርጋስ ወጣው የሰጡት አስተያየት ደግሞ ትንሽ አስቸጋሪ ነው። ዙብሜንዲ አሉ አርሰናል ዙብሜንዲ ስልሳ አምስት ሚሊዮን ዩሮ ካወጣ ለማቲያስ ኮኛ ማንቸስተር ዩናይትድ ሰባ ሁለት ሰባ አምስት ሚሊዮን ዩሮ ካወጣ ለምን ከነዚህ ተ ተጫዋቾች የተሻለ ነው። ቪክቶር ዮኬሬስ ከነዚህ ተጫዋቾች እኮ ብዙ እድሜው ትልቅ አይደለም። ትልቅ የሚያስገርም ድንቅ ብቃት ያለው አጥቂ ነው። በመላው አውሮፓ የሱፈኔት አጥቂ አይገኝም እና ከፍ ያለ ገንዘብ እንጠይቃለን የሚል ነው። ይህ ደግሞ እንግዲህ አሳሳቢ የሚያደርገው ነው። ለማንቸስተር ዩናይተድ ለአርሰናልን ጨምሮ አርሰናሎች እንግዲህ ብዙዎቹ ለቪክቶር ዮኬሬስ ከፍተኛ ዋጋ ማውጣት የሚያፈልጉት አንደኛ ከቶፕ ፋይፍ ሊጎች የሚመጣ አጥቂ አይደለም እና የዚህን ተጫዋች ሪስኩን መውሰድ ትንሽ አስቸጋሪ ነው። ስለዚህ ዋጋው እንዲቀንስላቸው ይፈልጋሉ። አርሰናል እንግዲህ 60 ሚሊዮን ዩሮ እየታየ የሚጨምር 10 ሚሊዮን ዩሮ የመክፈል ፍላጎት ነበራቸው አሁ ሰባ 7 ሚሊዮን ዩሮ እየታየ የሚከፈል 10 ሚሊዮን ዩሮ ያስባሉ። ነገር ግን አሁንም አርሰናል እንግዲህ አይ ቲንክ እና እንድሬ በርታ እና ማይክል አርቴታ የሚፈልጉትን ሰው ያውቃሉ። ነገር ግን በፉክክር ዋጋቸው እንዲቀንስ ይፈልጋሉ። ወደ አርሰናል በመምጣት እንዲፈልጉ በማድረግ ማለት ነው። አርቢ ላይፕዚግ አንዱ ቡድን ነው፣ እንግዲህ ምክንያቱም በቀጣዩ የፋይናንሻል ካላንደር ውስጥ የሚገባ ከሆነ ዋጋው የሚቀንስ ይሆናል ብሎ ያስባሉ። ስለዚህ ድርድሮቹ እንደቀጠሉ ናቸው። ወደ የት መወሰን እንዳለባቸው እስካሁን አልታወቁም። ነገር ግን ዛሬ ቢልድ አዲስ መረጃን ይዞ ወጥቷል። የጀርመኑ ተነባቢ ጋዜጣ ቢልድ ምን ብሎ ይዞ ይዞ ደግሞ ካላችሁኝ ሁጎ ኢኬቲኬን የሚመለከት ነው። ሁጎ ኢኬቲኬ የአርሰናል የዝውውር እቅድ ውስጥ ተካቷል የሚል ነው። አንድሬ በርታ የዚህም ተጫዋች አድናቂ ናቸው። እንግዲህ ኢንትራ ፍራንክፈርት ይህንን ተጫዋች መልቀቅ አይፈልጉም። ኢንትና ፍራንክፈርት ደግሞ ከሬቪሌቪንግ እና ከስፖርት እንግሊዝ በን አንጻር ሲታይ በጣም ተደራዳሪ ቡድን ነው። ኦልሞስት ከዚህ ተጫዋች መቶ ሚሊዮን ዩሮ ይፈልጋል። ቻልሲ ከዚህ ዝውውር የወጣው በዛ ምክንያት ነው። ሊቨርፑል የዚህ ተጫዋች አድናቂ ናቸው። ነገር ግን የዚህ ተጫዋች ዋጋ የሚቀንስ ከሆነ ስብስብ ውስጥ መካተት ይፈልጋሉ። ሌላኛው መረጃችን የሚሆነው ወደ አድማቻችን አጥቂዎችን በተመለከተ ኒኮላስ ጃክሰንን አርሰናሎች ይፈልጋሉ የሚል ነው። ዳንጋ ካርለሰን ነው ይህንን መረጃ ይዞት የወጣው አርሰናሎች ይህንን አጥቂ ይፈልጉታል። የአራት ዓመቱን አጥቂ ወደ አርሰናል ለማምጣት ነገር ግን የቼልሲ ዋጋ ሃምሳ ሚሊዮን ፓውንድ የሚሆን ነው። ይህ እንግዲህ እንደ ጭምጭም ታዩት እንጂ የሚሆን አይመስለኝም። አርሰናል ፕሩቭን የሆነ አጥቂ ያስፈልጋቸዋል። ስለዚህ ወይም የተረጋገጠ አጥቂ ያስፈልጋቸዋል፣ ያንን ያደርጋሉ እንጂ እንደዚህ አይነት ዝውውር ውስጥ የሚገቡ አይመስልም። ሁጎ ኢኪቲኬን እንደሚያስቡት አይነት እንደነ ሁጎ ኢኪቲኬ ሌላ አይነት በፕሪሚየር ሊጉ መጥቶ የተለየ ብቃቱን የሚያሳይ ወይም ሴስኮ ያለበለዚያ ደግሞ ቪክቶሪ ኮሬስን ያመጣሉ እንጂ ኒኮላስ ጃክሰን በቸልሲ ካልተፈለገ እንዴት በአርሰናል ቤት መጥቶ ቋሚ አስራ አንዱን መምራት ይችላል? በቸልሲ ቤት ባለፉት ሁለት ዓመታቶች ቡድኑን በአጥቂነት መምራት ተቸግሮ ታይቷል። በእንግሊዝ ፕሪሚየር ሊግ ከ15 በላይ ጎሎችን ማስቆጠር አልቻለም። አርሰናል ደግሞ ዋንጫ ለማሸነፍ የሚፈልግ ከሆነ ከሀያ በላይ ጎሎችን ያስፈልጉታል። ስለዚህ ከአርሰናል ይልቅ ወደ እነ በርንማውዝ ወይም ዝቅ ወዳሉ ክለቦች ሂዶ ፐርፎርማንሱን አሳይቶ እንደገና ወደ ትልቅ ክለቦች የመመለስ እድል ያለው ይመስለኛል። ኮንትራቶም እስከ ሰላሳ ሁለት ነው እና ቸልሲ የፈለገውን ያክል ገንዘብ የመጠየቅ መብት ያለው ይመስለኛል። አብዛኛው መረጃችን የሚሆነው እንግዲህ ፊሸርስ ሁለት አይነት መረጃዎችን ይዘው ወጥተዋል። አንደኛው የ23 ዓመቱ የጀርመናዊው የመስመር ተጫዋች በዶርትመንድ ቤት ድንቅ ብቃቱን እያሳየ የሚገኘው ባለፉት ሁለት ዓመታት ኬራን አዲያሚን የሚመለከት ነው። ኬራን አዲያሚ የአርሰናል የመስመር ተጫዋቾች ፍለጋ ውስጥ አንዱ ሆኖ ተካቷል። 12 ጎሎችና 9 አሲስቶችን ባለፈው ውድድር ዓመት ማስመዝገብ ችሏል። ዶርትመንድ የድን ተጫዋች ለመልቀቅ አርባ ሚሊዮን ፓውንድ ብቻ ይፈልጋል። ኬራን አዲያሚ በፍጥነቱ በተለይ በመልሶ ማጥቃት የተሻለ ፐርፎርማንስ የሚያሳይ ይሆናል። እንግዲህ ይህ ተጫዋች የሚመጣ ከሆነ የቡካዮ ሳካ ተቀያሪ እንዲሁም ደግሞ ተሳትፎ በግራ መስመር ላይ መጫወት የሚችል ይሆናል። ጥሩ ፐርፎርማንስ ያለው ተጫዋች ነው፣ ባለፉት ጊዜያቶች አይተናል፣ በተለይ በአውሮፓ ቻምፒዮንስ ሊግ ውድድሮች ላይ። ነገር ግን ወጥነት ጉዳይ ነው ትንሽ አሳሳቢ የሚሆኑ ፊሸርስ ይህም ብቻ አይደለም መረጃ ይዘውት የወጡት፣ ሁለተኛው መረጃ ይዘውት የወጡት ደግሞ አርሰናሎች አርባ ሚሊዮን ፓውንድ በማቅረብ የባርሴሎናውን የአማካኝ መስመር ተጫዋች ማርክ ካሴዶን ለመምጣት ያስባሉ የሚል ነው። ማርክ ካሴዶ በጣም በሚገርም ሁኔታ አንስፍሊክ ከአራተኛ ዲቪዚዮን አውጠው ወደ መጀመሪያው ወደ ላሊጋው መስመሩ አሰላለፉ ላይ አስገብቶታል። በተለይ የፔናል መጎ ጉዳት ተከትሎ ሽፋኖችን ሰጥቶ በውድድር አመቱ ላይ አስደናቂ ብቃቱን አሳይቷል። ይህ የ21 አመት ስፔናዊ አሁን የባርሴሎና እየተጫወተ ይገኛል። አንድ ጎልና ስድስት አሲስቶችን ባለፈው ውድድር አመት አሳልፏል። በተለይ ጥሩ ጨዋታ የተጫወተባቸው የሳንቲያጎ በርናባው ላይ ባርሴሎና የሃንሲ ፍሊክ ባርሴሎና አራት ለዜሮ ባሸነፉበት ጨዋታ ላይ ጥሩ ብቃቱን አሳይቷል። ይህ አማካኝ እንግዲህ በአርሰናል ይፈለጋል። ይህ ተጫዋች እንግዲህ የሁለት ቦታዎችን ሊሸፍን ይችላል። አንደኛ የተከላካይ አማካኝ መሆን የሚችል ነው። ከዛ ውጭ በስምንት ቁጥር መሰለፍ የሚችል ነው። ኳሱን ወደፊት መውሰድ ላይ ቦል ፕሮግሬሽን ላይ በጣም የተሻለ ተጫዋች ነው። አርሰናሎች እንደዚህ ተጫዋቾች የሚያስፈልጓቸው ይመስለኛል ነገር ግን ከእንደዚህ አይነት ተጫዋቾች ይልቅ ደግሞ ወደ ማጥቃቱ ትንሽ ከፍ ያለ ምክንያቱም ኖር ጋር ፈርመዋል ዙቢመንዲ አለዚህ ቦታ ላይ ዲክላን ራይስን መሰለፍ የሚችል ነው ሚካኤል ሞሬኖ መሰለፍ የሚችል ነው በተለይ ወደ መከላከሉ ረገድ አርሰናል ጠንካራ የሚባል በተለይ ሞስኬራ የሚያስፈርም ከሆነ አርሰናል ያጥቂ የተከላካይ መስመሩ እንዲሁም የአማካይ መስመሩ በመከላከሉ ረገድ ሽፋን የሚሰጡ ነው የሚሆኑት ነገር ግን ወደ ማጥቃቱ ረገድ የሚያግዙ ተጫዋቾች ይፈልጋሉ እና እንደ ቢላል አርካኑ የሌስተር ሲቲ አይነት ተጫዋች አይነት ነው እንጂ ይህኛው ወደ መከላከል ሲከተሉ ያዘነበረ ነገር ግን እድሎቹ እንዳያርፉት ከፈለገ አርሰናል አሁን የትራንስፈር ማርኬቱ ላይ ሀያ አምስት ሚሊዮን ፓውንድ ነው። ከዛ ውጭ ማይክል አርቴታ ምርጫው ካደረገው ደግሞ እስከ አርባ ሚሊዮን ፓውንድ መድፈኞቹ በዚህ ተጫዋች ላይ የሚያወጡ ይሆናል ተብሎ ይታሰባል። ሌላኛው መረጃ የሚሆነው እንግዲህ ቤን ጃኮብስ ያወጣው መረጃ ነው። ያም ጋብሪኤል ማርቲኔሊ ሊዩስ ዲያዝን የማይሳካላቸው ከሆነ አልናስሮች ጋብሪኤል ማርቲኔሊን ይፈልጋሉ የሚለው ቤን ጃኮብስ በዚህኛው የዝውውር መስኮት ላይ በጣም ጥሩ ጥሩ መረጃዎችን እያወጣ የሚገኝ ታማኝ ስፖርታዊ ጋዜጠኛ ነው። ይህ ጋዜጠኛ ምን አለ ታዲያ የ23 አመቱ ብራዚላዊ እስከ 27 ከመድፈኞቹ ጋር የሚቆየው ኮንትራት እንዳለው ይታወቃል ሰባት ጎሎችና ሁለት አሲሶችን በእንግሊዝ ፕሪሚየር ሊግ ላይ በዘንድሮ ውድድር አመት እንዳለው ይታወቃል ይህንን ተጫዋች ታዲያ አልናስሮች አርሰናልን የሚያጓጓ ገንዘብ በማቅረብ ለመውሰድ ይፈልጋሉ አርሰናል በዚህ ሁኔታ ላይ ምን ያክል ደስተኛ ነው ትንሽ የሚያስቸግር ነው የሚሆነው አንደኛ ተጫዋቹ መልቀቅን አይፈልግም በዚህ እድሜው በ23 አመቱ ቀጣይ ውድድር አመት ደግሞ የአለም ዋንጫ መኖሩን እያወቀ የሚለቅ አይመስልም ነገር ግን ድርድሮች የሚጠብቁ ይሆናል። ሌሎችን አጠር አጠር ያሉ አርሰናል የሚመለከቱ ሶስት መረጃዎችን ላቀርብላችሁና የዝውውር መረጃዎቻችንን ልጨርስ። የመጀመሪያው መረጃችን የሚሆነው ሬሲ ኔልሰንን የሚመለከት ነው። እንግዲህ ባለፈው ሳምንት እንደተናገር ነው፣ ፉላም የዚህ ተጫዋች ፈላጊ ነው። በጣም ደስተኛ ናቸው። መጎዳቱን ተከትሎ ነው እንግዲህ በተለይ ከጥር በኋላ መጫወት ነው ያልቻለው። አሁን ግን በርንማውዝ ብዙ ተጫዋቾችን ለቋል እና በዚህ ተጫዋች ላይ አንዶኒ ራዮላ እምነት አላቸው ተብሎ ይህን ተጫዋች ደግሞ ለመውሰድ ይፈልጋሉ። አስራ አምስት ሚሊዮን ፓውንድ አርሰናል ከዚህ ተጫዋች ላይ የሚፈልግ ይሆናል። ሁለተኛው መረጃችን የሚሆነው ሳምቢ ሎኮንጎ አልበርት ሳምቢ ሎኮንጎ በአርሰናል ቤት ምንም እንኳን ስኬታማ ያልሆነው አልበርት ሳምቢ ሎኮንጎ ወደ ሲቪያ ተልኮ በውድድር አመቱ እንደቆየ ይታወቃል። ሲቪያ 125 ሚሊዮን ፓውንድ ይህንን ተጫዋች የመግዛት መብት ነበራቸው። ያንን እንግዲህ አልፈለጉም። አሁን በሌሎች ቡድኖች እንደሚፈለግ ይታወቃል። እና ይህ ተጫዋች እንግዲህ አርሰናልን አርሰናል የአንድ አመት ኮንትራቱን አራዝሞለታል። ስለዚህ አርሰናሎች በዚህ ዝውውር ይህንን ተጫዋች የሚለቁት ይሆናል። እንግዲህ የመጨረሻው መረጃችን የሚሆነው ታዳጊውን የ15 አመቱን ተጫዋች ማክስ ዳውንማንን ይመለከ ይመለከታል ይህ ተጫዋች አሁን በይፋ የአርሰናል የአስራ ስድስት ዓመት ቡድን ስብስብ አባል ሆኗል ይህ ማለት በእንግሊዝ ፕሪሚየር ሊግ ለመጫወት ፍቃድን የሚያገኝ ይሆናል ይህ እንግዲህ ለአርሰናል ጥሩ ዜና ነው የሚሆነው አርሰናሎች በተለይ በአጥቂ የአማካኝ መስመር ላይ በጣም ጥሩ ፐርፎርማንስ ያላቸው ማርቲን ኦዴጋርድ ኢተን ወነሪ አሁን ደግሞ ማክስ ዳውንማን በተለይ ብዙዎቹ እንደሚያወሩለት ከሆነ አርሰናሎች እንደዚህ አይነት ምርጥ ተጫዋችን አውጠው አያውቁም የሚል ነው ከ17 ዓመት በታች የእንግሊዝ ብሔራዊ ቡድን በአውሮፓ መድረክ ላይ ሲሳተፍ ድንቅ ብቃቱን አሳይቷል። አሁንም ይህ ተጫዋች ግን የአርሰናል ስብስብ አካል ይሆናል። በብዙ ክለቦች ቢፈለግም በአርሰናል የመቆየት እቅዱን እንዳለው ግን ብዙዎቹ ይናገራሉ። በተለይ በማይልስ ዲዩስ ስካሪና ኢታን ነዋነሪ ላይ አርሰናሎች ያደረጉት ነገር ይህንን ተጫዋች እንዲያቆየው የሚያስገድድ ይሆናል። በሞስኬራ ጉዳይም አዳዲስ መረጃዎች ወጥተዋል። እንግዲህ ይህ ቫሌንሲያዊ የመሀል ተከላካይ አርሰናሎች ሙሉ በሙሉ በሚባል ደረጃ ፋብሪዚዮ ሮማኖ እንዳረጋገጠው በግል የጥቅማጥቅም ጉዳዮች ሙሉ በሙሉ ተስማ ተስማምተዋል ሁለተኛ ጥያቄ የሚያቀርቡ ይሆናል። ሀያ ሚሊዮን ዩሮ አርሰናሎች ለዚህ ተጫዋች የሚያቀርቡ ይሆናል። ይህ እንግዲህ ለአርሰናል ጥሩ እድልን የሚያመጣ የመሀል ተከላካይ ይሆናል ተብሎ ይታሰባል። እንግዲህ መድፈኞቹ ባለፈው ሳምንት ሀንድ ሶፍ አርሰናል አስራ ዘጠኝ ሚሊዮን ዩሮ አቅርበዋል የሚል ነበር። ነገር ግን በፋብሪዚዮ ሮማኖ ደግሞ አስራ አራት ሚሊዮን ዩሮ የሚል አወጥቷል። ስለዚህ ወደ ሀያ ሚሊዮን ዩሮ ይህ ዝውውር የመጠናቀቅ እድል እንዳለው ብዙዎቹ ይገምታሉ። ሰላም ሰላም! ውድ እድምተኞቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሚንት ሰብስክራይብ ማድረጋችሁን አትርሱ።